እንግዲህ ይሄንን ብልግና ተመልከቱ ቡ በጣም የሚያሳፍር ስራነው የሚሰሩት ዛሬ አይደለም ከዚህ በፊትም እንደዚሁ ነው። አካውንት ምላሽ ለመስጠት የመጣሁት ያንኛው ዋነኛው አካውንት ስለተመታ ነው። በደንብ ኮፒሊንክ እና ሼር አድርጉት የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭ በረበሩበት ያለ መረጃ ዳም አዳምጡት እና ምላሽን ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ ረሱል ሰለላሁ ዐለይሂ ወሰለም ሀዲስ በማንሳት እንስሳቶችን እንኳን በምናርድበት ጊዜ ቢላውን በደንብ መሳል እንዳለብን፣ ማንገላታት እንደሌለብን የተናገረውን ንግግር ሀታ ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ እረዱ ብለዋል በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት። ይህንን ቪዲዮ እዩት። ኡስታዝ ሱልጣን በሚያስተምርበት ጊዜ ረሱል ሰለላሁ አለይሂ ወሰለምን ሀዲስ በመጥቀስ አስተራረዳችሁን አሳምሩ፣ እንስሳቶችን እንኳን ስታርዱ። ይችንም ደግሞ የቆራርጧት ይሆናል እኮ ሱብሃነላህ። እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አስተራይቶታል። ይህኛውን ቪዲዮ ነው እቱም አሲኑ ብብ ስታሩም አስተራረዳችሁን አሳመር እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁዋል አንድ ሰው ቢላውም በደንብ አድርጎ ይሳለው ነው እነው መሳል አለበት ያም ደግሞ ሲስል የምትታረደው እንሰሳ እያየች መሆን የለበትም እንሰሳዎች ያውቃሉ መልካም እንግዲህ እንደሰማችሁት ዋህብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዳይ ስለሆኑ ዛሬም እናዋርዳችኋለን ማለት ነው። ምንድነው እሱ አንድ ኡስታዝ በመስጂድ ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ። ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው። ዋብያ ውስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራትን ብቻ ቆረጡና ስለ ሰው ያወራውን ተዉት ማለት ነው። ምንድን ነው እሱ ሰውየው ውስታዙ የሰው ልጅ ማረድን፣ መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው። ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው ሙሉ

እንዴት ነው አስተራረድን ማሳመር ሲባል ወሊዩሕድ አሓደኩም ሸፍረተሁ ዋል። አንድ ሰው ቢላውም በደንብ አድርጎ ይሳ ነው መሳል አለብን። መልካም እንግዲህ እንደሰማችሁት ኡስታዙ ሲናገር ካፊርን እንዴት መግደል እንዳለበት የሚያወራ ነው። ካፊር ማለት ለእንስሳ ካፊር አይሰጥም፣ አላህን የካደ ማለት ነው። አላህን የካደ እንዴት ነው መግደል ያለባችሁ እያለ እያብራራ ነው። ከዛ በስራ ግደሉት ምናምን ካለ በኋላ ኤግዛምፕል ምን መጣ እንስሳት እንኳን ሲታረድ እንደዚህ እንደዚህ ብሎ አመጣ ማለት ነው። ካፊር የሆነ ከስልምና የወጣን አፖስቴት የሆነ በስልምና ይታረዳል። ይህ ግልጽ ነው። በስልምና አሁንም በሸሪያ የሚተዳደሩ ሀገራት ላይ ሸሪያውን ጠቅሶ ነው እሱም የተናገረው ይታረዳል። ስጋውን አትቆራርጡ፣ አትበልቱ፣ እንደዚህ አታደርጉ፣ የተለያየ ቦታ አፍንጫውን እንትን አትበሉ፣ አይኑን ያለው አታውጡ ያለው ለሰውዬው ነው እንጂ ለእንስሳ አይደለም። የእንስሳማ ልበልተው እኮ ነው የምታርደውም። ሲጀመር ሰው ስለሆነ ነው እንደዛ ብሎ የተናገረው። በነገራችን ላይ ዋና ፖይንቴ ግን ውስታዙ ብቻ ሳይሆን የመጀመሪያ በመግቢያ ላይ ያሳየኋችሁ ልጅ ወይም ውስታዝ እዚሁ ቲክቶክ ላይ የምታውቁት ስለሆነ ከዚህ በፊት ሰው ከእስልምና ከወጣ ይገደላል ቃል በቃል ያለበትን ላስ ሰው ሙስሊም ነው እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው ስለ እስልምና ያውቃል። እስልምና ሀቅ መሆን ያውቃል። ሙስሊም ሆኖ ኖሯል። ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። እስልምና ዋ ግልጽ የሆነ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈለገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ፣ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለሶስት ቀን ቢያዝ እድል ይሰጠዋል። ንናዝብ ማለት ነው እንዲመለስ እንዲያውቅ አይ ካለ ግድያ ነው፣ በዚህ ሰው ላይ የሚፈጸመው ማለት ነው ይገደላል፣ ይገደላል። መልካም እንግዲህ ይሄ ነው። ከዚህ በፊት የተናገረውን ሸምጥቶት ይሁን ረስቶት ይሁን ወይንም ደግሞ አሁን እንግዲህ የዋብያዎቹ መዋሸት ልማዳቸው ስለሆነ ይሄ በፊቱን አስተምሮት ረስቶት ነው መሰለኝ፣ ስለ እንስሳ ምናምን ብሎ ሌለላው ሊያወራ ይሞክራል ማለት ነው። ራሱ ይገደላል በነገራችን ላይ መግደል አይደለም መግደል ኢዚ ለእስልምና ማለት ነው። ለሙስሊሞች ቀላል ነገር ነው። አርዶ መብላት ይቻላል። ሙስሊም ከተራበ ክርስቲያንን ወይን አይሁድን ወይም ደግሞ ከእስልምና የወጣን አርዶ መብላት ተፈቅዶለታል። እራሱ ይሄ ኡስታዝ ከኔ ጋር ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምጣችሁ። አስታውሰው አንተም ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱን ንግግር ነው እንደ ማስረጃ ሁጅ አድርጎ ያመጣው ይህ ወገናችን ማለት ነው። እንደው ልጠይቅ፣ አንተ በረሃ ላይ ሆነህ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልካህል አንተ በጣም ረቦሃል፣ ይደክመሃል፣ አጠገብህ የሰው ስጋ አገኘህ፣ ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱ ለአንተ ተውኩት። ስለዚህ ይህን ነው ዑለማዎች እያሉ ያሉት ማለት ነው። ይህንን ሲናገሩ ከምን አንጻር ነው? እዛ ሱረቱል ማኢዳ ምዕራፍ አምስት ላይ ማለት ነው አላሁ ስብሀነው ተዓላ ምን ይላል? ፈመንጥጡረ ፊ መኽመሰቲን ገይረ ሙተጃኒፊን ሊኢስም ይላል። እንደው ከተቸገረ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ። ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ይስር አድርጎታል፣ አግርታል። ለምን ከመሞት ምን ይበልጣል? ያን ስጋ በልተህ ነገ ወደ አላህ መመለሱ ይበልጣል ማለት ነው። ይህን የተሻለ ዲናችን ሰፊ ነውና ማለት ነው። ዝም ብላ ሙት አይደል መልካም እንግዲህ እንደሰማችሁት ከእስልምና የወጣን ሶስት ቀን ብቻ ነው የሚሰጠው ይገደላል አለ መገደል ብቻ ሳይሆን ደግሞ ሙስሊም ከተራበ የሰው ስጋን መብላት ተፈቅዶለታል የሚበላው ካጣ ተፈቅዶለታል አለ ባይዘ ከእስልምና የወጡትን ከመግደል ጋር በተያዘ ሌላ አልጨመርላትም በሸሪአ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል ኡስታዝ አዎ ይገደላል ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እንቢ ካለ ግን ይገደላል። የቆሸሸ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ይገደላል። ይገደላል። ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ ያደረበት ከሆነ በሊቃውንቶች ይፈታበታል ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪያችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ጣቱ ግድያ ነው። እንግዲህ እንደዚህ ነው አስተምሩታቸው። በመስጊድ የሚያስተምሩት ቢላችሁን ሳሉ ሰው ማረድ እንደሚፈቀድላቸው የሚናገር ነው። ከመስጊድ ሲወጡና ቲክቶክ ላይ ሲመጡ ደግሞ ለእኛ ምላሽ ለመስጠት ለማለት ስለሚያሸማቅቃቸው ይክዱታል ማለት ነው። ይሸመጥጡታል ማለት ነው። ካፊርን እረድ እያለ በአረብኛ ስላወራ አይ እንስሳ ነው ያለው ይለናል። አላህን የካደን ግደል እያለ አይ ስለ እንስሳ ነው ይለናል። ከዚህ በላይ ቅጥፈት ከዚህ በላይ ውሸት ኬት ይመጣል? ወገኖቼ፣ እስልምና እንደዚህ ነው ዛሬ። ካለ ትናንት ስለዋሸ ነው። ነገ የሚኖር ከሆነ ዛሬ እየዋሻችሁ ነው። እስልምና ሕልውናው በውሸት ላይ የተመሠረተ ነው።